እኔ ሰብታቸዋል ውድ ተመልካቾቻችን፣ የቅዳሜ አቦል ፕሮግራማችን ተጀምሯል። በቅዳሜ አቦል የመወያና መከራከሪያ ርዕሰ ጉዳዮችን የምናቀርብበት መርሃ ግብራችን ነው። በዛሬው የአቦል ዝግጅታችን ግን የረመዳን ወር ምክንያት በማድረግ በ እስላማዊ አቆጣጠር መሰረት እንግዲህ ነገ እሁድ አልያሰኞ እንግዲህ ዒዱል ፈጥር በዓል በታላቅ ድምቀት በእስልምና ተከታዩ ዘንድ ይከበራል። ይህን ምክንያት በማድረግ ነው እንግዲህ ዛሬ ከሼህ አህመድ ዘይን ጋር ቆይታ የምናደርገው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ በአክብሮቱ እንጋብዛችኋለን። በዛሬው የመወያያ ሀሳብ አድርገን የምናቀርበው በተለይ በረመዳን ወር ህዝበ ሙስሊም እንግዲህ በታላቅ ጉጉት ሲጠብቀው ኑሮ ይህንን ወር በተቀደሰ በተለየ መልኩ ሲጾመው ቆይቶ መጨረሻ ላይ እንግዲህ በኢዳል ፈጥር ደግሞ እንግዲህ በጋራ ህዝበ ሙስሊሙ ሰብሰብ ብሎ የሚያከብረው በዓል ነው ማለት ነው። ከዚህ ሀሳብ ተነስተን በተለይ ቀጣይ የኢዳል ፈጥር በዓላትን ህዝበ ሙስሊሙ ሲ ሲያከብር በምን አይነት መልኩ ማክበር ይገባዋል? ምን አይነት መንፈሳዊ ስርዓትንስ መከተል መቻል አለበት የሚሉ ሀሳቦችን እናነሳለን። ከዛ ባሻገር በተለይ ረመዳን ወር በእስልምና ሃይማኖት ተከታዩ ዘንድ በጣም የተለየች ወር ልዩ ወር እንደሆነች ይነገራል። ስለዚህ ከሼህ አህመድ ዘይን ጋር ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። ሼህ አህመድ ዘይን መምህራችን እንግዲህ በየአመቱ እርሶን ከድካም ላይ ድካም ተጨምሮ መጥተን እንግዲህ ፈቃደኛ ስለሆኑልን ስለተገናኘንም ደስ ብሎኛል። በዚሁ አጋጣሚ እንኳን አደረሶት ማለት ተወዳለሁ። ቀናብረ ደረሰን ያው እንግዲህ አፋ ባላ ቅብሪታ ብላል በዲካ ምልክ ዴሞዝ አለ እና ከፈጣሪ ደሞዝም በዲካ ምልክ ደክሞ ሲሰራ ደሞ ስለሚጨምርለት ለእኔ ምድል ነው የሚል አሳብ ለማቅረብ ፈለጊ ነው። መልካም የረመዳን ወር ከሌሎች ወራት ሁሉ የተለየች ወር፣ የተወደደች ወር፣ የተከበረች ወር፣ የምትናፈቅ ወር ሁና ነው የምትቆጠሩ በእስልምና ሃይማኖት ተከታዩ ዘንድ ና ይች የረመዳን ወር ከሌሎች ወራቶች እንዴት ተናፋቂ እንዴት ተወዳጅ ወር ሆነች? እንግዲህ ረመዳን ለሙስሊሞች በጣም እጅግ በጣም በትንሽም አይደለ በጥፍም ሳይሆን እጅግ በጣም የሆነ ትርፍ ስላለው በሙስሊሙ በጣም ጓጉቶ ይጠብቀዋል። ከነሱ አንዱ ስራዎች ደሞዝ የሚከፍልበት በጣም በከባድ ስለሆነ ለምሳሌ ብንሞክር ቁርአን በአንዷ ፊደል አስር ደሞዝ ማለት ነው። ሀሰና ይባላል በአስር ይጻፍለታል አንዷን ፊደል ሲያነብ። ሶላት ሱና፣ ሶላቶች ሱና ማለት የማይገደደው ሰውዬ በፍላጎቱ የሚሰራቸው ሱና ይባላሉ። ቢሰራቸው ደሞዝ የሚያገኝበት ባይሰራቸው ግን የማይጠየቅበት ፈት ያደርጋ ሱና ይባላሉ። እነሱ ደሞዛቸው ወደ ፈርት ዋጅብ ግዴታውን ሰርቶ የሚያገኘውን ያህል ከፍ ይላል። አንድ ግዴታ ሲሰራ በሰባ እጥፍ ያድርጋል። ለምሳሌ በአምስት ወቅቶች አምስት አውቃት ሶላቶች አሉ፣ ፈርድ የምንላቸው አንድ ዙህር አለ። ለምሳሌ አንዱ ዙህር ሰባ የሰገደ ያህል ይሆንለታል። አንድ ሶላት ሰግዶ አሁን ትርፍ ከመቶ አስር ፐርሰንት ካገኘ እድለኛ ይባላል። መቶ በመቶ ካገኘ ከእድል በላይ ነው። ግን በሰባ አድርጎ መቶ ብር ሰባት ሺህ ቢሆን ምን ይባላል? በጣም ይሄ ስለሆነ በጣም የህይወት ዋስትና ወይም ሄት ውስጥ የሰራቸውን ነገሮች ሁሉ የሚያካክስ ጊዜ ነው። ይሄ ብቻውን ሲሰግድ ነው በሰባ የሚሆነው። አንዱ ፈርጥ አንዱ ግዴታ በሰባ የሚሆነው ብቻውን ሲፈጽም፣ ለምሳሌ ዙህርም ብቻውን ሲሰግድ ነው። መስድ ሂዶ ከህብረተሰብ ጋር ከሰገደ በሀያ ሰባት ይባዛል። ሰባው በሀያ ሰባት ይባዛል። ስለዚህ አንዲት ፊደል አንዷ ፊደል አስር ያገኘ የነበረችው አንዷ ፊደል ሰባት መቶ ትሆናለች። በሰባ ተባስቶ ያንን በአስር ስታባዛው ፈርዱ በሰባ ነው ብለናል። ሰባ ቦታ እንዲያነበብካት አንዷ ፊደል ስትቆጠር በአስር ስታባዛው ሰባት መቶ ይሆናል። በሌላ ቀን አስር የምታገኝለት ሰባት መቶ ታገኝለታለህ ማለት ነው። እንግዲህ እጥፍ፣ ምንም ወደር የለሽ ነው። ፈርድ አንድ ሲሰግድ በሰባ ሆኖ በሀያ ሰባት ሲባዛ 1980 እንግዲህ ምን ይባላል? ስለዚህ ሰውየው እጅግ በጣም አትራፊ የሆነበት ወቅት ስለሆነ ረመዳን ይፈለጋል አንዱ። ሁለተኛ ነብዩ ለሰላት ወሰላም ሶስት ነገሮች ሲጠቅሱ ለምሳሌ አርብ፣ ጅሙዓ ሶላት ጅሙዓ የሰገደ እስከሚቀጥለው ጅሙዓ እንደውም ሶስት ቀን ተጨምሮለት የአስር ቀን ኃጢአት ወንጀል ያሳብሳል። ረመዳን እስከ ረመዳን ድረስ የተፈጸሙ ወንጀሎች ያብሳል። አምስት አውቃ ሶላቶች አሉ። ዙሁር እስከ አሱር ድረስ የተፈጸመውን፣ አሱር እስከ መግሪብ ድረስ የተፈጸመውን ወንጀል እዚህ መካከል ያሉትን እንዲያው መስለው ነቢዩ ዐለይሂ ሰላቱ ወሰላም ሲናገሩ አንድ ሰው በበሩ ላይ ትልቅ ጅረት ፈሳሽ ወንዝ ቢኖርና እዛ በቀን አምስት ጊዜ ቢታጠብ ላይቱ ላይ ቆሻሻ ይገኛሉ ወይ ብለው ጠየቁ። አይገኝም። አምስት ጊዜ ሸወር ውስዱ፣ በፍጹም አይገኝም። ልክ አምስት አውቃ ሶላት የሚሰግድ እንደዛ ነው። ረመዳን በአጠቃላይ አንዲት ብር ቢሰጥ ከሌላ ጊዜ አንድ ብር ከሚሰጥ በላይ ደሞዝ ያገኛል። ጾሞ የዋለውን ሰው ሲያስፈጥረው ደግሞ ያ የጾመው ሰው ደሞዝ ሳይነካ በሱ ልክ ለሱ ይሰጣል። ለምሳሌ አስር ሰው ቢያስፈጥር ረመዳን ውስጥ ሰው ቢያስፈጥር፣ ለምሳሌ ሰው ሰላሳ ቀን ብቻ ጾሞ ከሆነ እሱ አስር አባዝቶ የሶስት መቶ ሰው ጦም ያገኛል ማለት ነው። እና ረመዳን የሚወድበት ሰው በዚህ ምክንያት ነው። ሌላው ዋናው ደግሞ ቁርአን የወረደበት ነው። በዚህ የተከበረች በዚህ የተወደደች ወር ውስጥ እስልምና ተከታዩ እንዲያደርገው የሚጠበቀው ነገር አለና ምንስ የተደረገ ታለፈ። ይህ ወር በተለይ በዚች በታላቋ መስጂድ በሰላም በር መስጂድ ሰፊ ስራ ሲሰሩ ቆይተዋል። አንዱ ድሆችን ማስፈጠር ነው። ስደተኞች ሊሆኑ ይችላሉ። ከሌላ ሀገር መጥተው ማደሪያ የሌላቸው ሰዎች ሊሆኑ ይችላሉ። መረቂያ አማራቸው ሊሆኑ ይችላሉ። በቀን በቀላሉ 26500 ብር ተመድቦ በቀላሉ ሊበልጥ ይችላል። አማካይ የተዘጋጀ ነው። ይሄ ድንኳን ተጥሎ የሚያበስሉ ሴቶች ተቀጥረው እንጀራ እየተጋገረ የግዥ እንጀራ እንኳ እንዳይሆን ተብሎ የማስፈጠር ስራ ሲሰራ ክርሟል። የሚገርመው የዘንድሮ ለየት የሚያደርገው ከስከ ዛሬ ቀበሌ ሰባትም እንደዛው አለ። በልተው ማደሪያ የላቸውም ነበር። እነዚህ ድሃዎች መስጂዱን አይከለከሉም። በረንዳ ያለው እዚ ላይ ይተኙ ነበረ። ግን በጣም የሚቀዛቀዝ ቦታ ላይ ነበር የሚተኙት። በዘንድሮ እለት ግን ምንጣፍ ተነጥፎላቸዋል። እንዳይበርዳቸው ሲተኙ መሬት እንዳይቀዘቅዛቸው ተነጥፎላቸው፣ በወጣቱም እንደ ወጣትነት፣ ትልቁም እንደ ትልቅነት ተዘጋጅቶ ያለው ሰው በሬ አምጥቶ እየሰጠም ጭምር ሲመገቡ ቆይተዋል። ቀበሌ ስባትም ተነጥፏል። እስከ ዛሬ በየቦታው ነበር፣ ምኝታ ያጠው ነበር። ካርቶን እንኳ አለበት ማለት ካርቶኑ ቢያገኙት የሚያነጥፉበት ቦታ እንኳ የሌላቸው ነበርና በእንደዚህ አይነት ሆኖ ሲያስፈጥር ኖሯል። አሁን በጣም ሲንከባከብ ኖሯል። እዛ ላይ የኪስ ምር አንዳንድ ያውኖችም ዘካ በሚባለው እየሰጠም እያበላም፣ ልብስ ደግሞ ማጠራቀሚያ የሴቶች አንድ በርሜል የሴቶች ልብስ አምጥቶ መስጠት የሚፈልግ እዛ ያስገባል። የወንዶች ብቻ ቦታ አለው እዛ እያስገባል በሁሉም አይነት ሲሳተፍ ነው የኖረው። ያላቸው ደግሞ ከቤታቸው ጀራውንም እያመጡ በሬውንም ገዝተው እያመጡ ሲመገቡ ኑረዋል። በየሰፈሩም እንደዚሁ ተምር ገዝቶ በማቅረብ መስጂድ ውሃ ሀይላንድ አምጥቶ ውሃውን በየመስጂዱ በማድረግ ሰጋጁ እንዳይጠማው በማድረግ ሲያድርግ ኑሯል። ምናልባሽ ሰው ወደ ፈጣሪ ከቀረበ በተለይ ዴሆች በመፍቀድ ወደ ዴሆች ከቀረበ ከሰው በላይ ፈጣሪ ነው የሚያዝነው ለሰው ልጅ ከሰው ልጅ በላይ የፈጠረው ጌታ ለፈጠረው ነገር በጣም አዛኝ፣ ስለሚያዝንም ነው እኮ ሌላ አምልኮት እየፈጸመ የሚመግበው። አሁን ለምሳሌ አንድ ልጅ ሲያጠፋ የገዛ ልጁን ወላጅ አላበላህም ክጅሃለሁ ሊገርፈው ይችላል። አበላሁ ሁሎ ማለት ነው ፈጣሪ ከሰጠው አበለ ሁሎ። ፈጣሪ ግን አላውቅህም አንተ አልፈጠርከኝም የሚለውን አካል ሳያኮርፈው እንደውም ከሌላ የተሻለ ሳይሆን ይቀራል እየመገበው ነው ያለው በጣም ቻይ የሆነ ፈጣሪ እና ለዛ ፈጣሪ ደህና ነገር ይዞ ሲቀርብ ፈጣሪ ለሰው ልጅ የሚራራበት ሲሆንም እንደ የዘንድሮ ረመዳን የሚል ግምት እስከምግምት ድረስ ሰው በደና ሳልፏል የሚል አሰባለኝ። እንግዲህ ህዝበ ሙስሊሙ በየመስጅዱ በተለይ ማፍጠሪያ የላቸው ሰዓቱን ጠብቀው ምግብ ማግኘት የማይችሉትን ምእመናን በእንዲህ አይነት መልኩ ማስፈጠር ከቻለ እንግዲህ ምኝታም ቀላል ነገር አይደለም። ልብስም ቀላል ነገር አይደለም። በዚህ በተከበረ ወር ውስጥና ይህን ማድረጉ በጣም በሁሉም ዘንድ የሚጠበቅም መጠበቅም ያለበት ነገር ነው ብዬ ነው የማስበው። እነዚህ ግዴታዎች ለምእመኑ ምን አይነት ቱሩፋቶችን ነው እንግዲህ በአላህ ወይም በፈጣሪ ዘንድ ሊያሰጡ የሚችሉት? ስላማዊ ያስተምረው ምን ይላል? ሻህመድ ዘይ ነው ነቢዩ አለ ሰላቱ ወሰላም በሽተኞቻቸውን በምጽዋት ህክማቸው ይላሉ። ጤና ያገኛል ሰው ሲሰጥ። በመጀመሪያ የሚሰጥ ሰው የሚረካ ይመስለዋል ሰው እንጂ ሰጭ ነው የሚረካው። በጣም ደስታ ነው የሚሰማው። አይደለም ለደሃ ለልጆቹ አትክልት ገዝቶ በገባ ሰዓት ምን ያህል እርካታ እንደሚያገኝ ያው የሞከረ ያውቀዋል። እርካታ ቀላል አይደለም ለሰው ልጅ። በዓለም ውስጥ በለጸጉ አገሮች ላይ ህይወት ራሳቸውን የማጥፋት ብዛት አለ። ሃይማኖት ያልገባባቸው ሀገር ራሳቸውን የሚያጠፉ እየታነቁ እርካታ እያጡ፣ በእርካታ በገንዘብ አለመሆኑ የሚያስተምሩ ነገሮች አሉ። እርካታ ማገኘት ከንብረት በላይ ነው። ንብረት ሳያረካው ቀርቶ ተበሳጭቶ በገዛ ንብረቱ ታንቆም ሚሞት ስታለ እና እርካታ ያገኛል። መጀመሪያ ሁለተኛ ጤናማ ያገኛል። ጤናማ ለመሆን እንደ ሰደቃ የለም። ብዙ ጊዜ ብዙ የምንጀርባቸው ነገሮች አሉ። ሰው ታሞ ተስፋ ከቆረጠ በኋላ ለደሆች ሲሰጥ ከበሽታው የሚፈወስ ሰው ብዙ ነው። አንዱ እሱ ነው። ሁለተኛ ከበሽታ ሁሉ ትልቅ በሽታ ቡኽል ነው፣ ስስት ነው ይላል። ስስት ለራሱ አደጋ ነው። ይሄን ብበላው እንዲህ ይሆንብኛል፣ መኪናዬን እንደዚህ ይባረጋት እንት ልሰብር ትችላለች፣ እንዲሁ ባህረጋት ብሎ ወይ በታክሲ ተኩናቱ ወይም የሚሄዱ ሰዎች አሉ። ፈኩሉ ዳይ እንዲሆነ ዳይ ልቡክሊ ነው የሚለው በሽታ ሁሉ ከስስት በታች ነው። ስስት ካለ ልጆችህን አታስደስትም። ስስት ካለ ሚስትህ ማስደሳት አትችልም። ስለዚህ ረመዳን አንደኛው ያንን ለማስለቀቅ የመጣ ነው። መስጠት ለማለማመድ ነው። ምሳሌ ዴሞዝ ይህን ከሰራ አሁን አንድ ሰነፍ ሰው ኦቨርታይም ይህን ያህል ሊታስብልሃል ብሎ ሰርቶ ውጤቱን ሲያገኝ ነገም ተነገ በስዲያም ለመስራት ዝግጅ ይሆናል። እና ረመዳን ትልቁ እንትን የተሃዲሶ ነው። ለሰው ልጅ መስጠት ያለማምደዋል። ይህን ካገኘሁማ ብሎ ራሱን አሸንፎ ምናልባሽ ሁለት፣ ሶስት አይነት ምግብ ይበላ ከሆነ አለጫውን፣ ቀዩን አንዱን ለድሆች ሰጥቶ ያን አጅር እንዲያገኝ ብሎ ራሱን ነገ ተነግበ ለመስራት የሚያዘጋጅበት ተሀዲሶ ነው። ለዐለኩም ተጠቁር ቁርአን ራሱ ረመዳን ለምን መጣ ሲል ሰው እንዲጠነቀ ጠንቃቃ እንዲሆን በጤናውም ሆነ በአሰጣቱም ሆነ በአያያዙም ሆነ ጠንቃቃ እንዲሆን ነው። ረመዳን ግድ ሆነ። ስለዚህ ሀብታሞች የራብ ምንነት አያውቁም ነበር። ረመዳን በግድ ሲጾሙ ራብ ለካ እንደዚህ ያስተቃየል ብሎ ለድሆች እንዲያዝኑ። ስለዚህ በረመዳን ብቻ ስራ እንዳይቆም ቀጣይ እንዲኖረው የማስተማሪያ ትልቅ ፕሮግራም ነው። ረመዳን አልመድረሰት ል ኩብራ ይባላል። ትልቅ ትምህርት ቤት ረመዳን ነው። ለምሳሌ ሰው ነጭናጫ ከሆነ ተሳዳቢ ከሆነ የሚሰድብህ ሰው ከመጣ እኔ ጾመኛ ነው ይበለው። አትሳደብ ብላለሁ እራስህን አቅም ያ ጸባይ ደህና ስነ ምግባር ረመዳን ወር ከታነጽክ ለሌላውም ቀን ያ ስነ ምግባር እንዲያድግብህ ነው የመጣው። እና በተለያየ አይነት ረመዳን ትምህርት ቤት ነው ማለት ይቻላል። እና ይህን ስነ ምግባር ለማነጽ ትልቅ አስተዋጽኦ አለው ረመዳን መስጠትም ይሄን ማስፈጠሩም ሁሉም ለሰው ልጅ በጣም ትልቅ ጠቃሚ ነው የሚል አሰባል። እንግዲህ ቀጣይ የኢዳል ፈጥር በዓል በተለይ ይህን የተከበረ የተወደደ በዓል ወይንም ወር ህዝበ ሙስሊም እንግዲህ በጾም ቅድም እንዳሉት በሰላት በመስጠት በብዙ በረከቶች በብዙ ትሩፋቶች አሳልፎ በተለይ በቅድም እንዳልነው ነው ነገ ወይንም ሰኞ ኢዳል ፈጥር በዓል እንግዲህ በታላቅ ድምቀት ይከበራልና ኢዳል ፈጥር በዓልን ህዝበ ሙስሊሙ ሲያከብር በምን አይነት ሁኔታ እንዲያከብር እስላማዊ አስተምሮ ያስተምራል። እንግዲህ ይህን ሲያከብር ቅድመ ሁኔታዎች አሉ። በእለት ሁለት የሚፈጸሙ አሉ፣ ግዳጆች በግድ የሚፈጸሙ አሉ። ወይም ደግሞ ስና የምንላቸው ግዳጅ ሳይሆን በጎ ነገር ለሰውየው የሚሆን ሁለት ስራዎች አሉ። ከነዚህ አንዱ ከሁለት ቀን ቀድሞ መስጠት ወይም መፈጸም የሚቻል ዘካተል ፊትር የሚባል አለ። በዛ ቀን የሚሰጥ ከሶላቱ ከመሰገዱ በፊት መሰጠት ያለበት ግዴታ ነው። ዘካ የሚባለው ሁለት አይነ ነው። ዘካተል አብዳንና ዘካተል አሟል ተብሎ ሁለት ይከፈላሉ። አንደኛ ዘካተል አሟል ማለት ካለው ንብረቱ የሚያወጣው ነው። ከዘ ብር ሊሆን ይችላል፣ አርቢ ሆኖ ከብት ወይም በግ ሊሆን ይችላል፣ ግመል ሊሆን ይችላል፣ ወይም ደግሞ ከማዕድና አውጭ ሊሆን ይችላል። ያ ዘካተል አሟል ይባላል። ዘካተል አብዳን ማለት የአካል ዘካ ማለት ነው። ወደ 360 የሚሆኑ የአካል መገጣጠም ያሉት የሰው ልጅ ከዛ አንዷን ማውጣት አለበት። ነገር ግን የሰው ልጅ አካሉ ተቆርጦ የሚሄድ ስላላደለ ወደ ገንዘብ ተቀይሮ ዘካተል ፊጥር የሚባለው ያ የሰውነቱ አካል ነው። ረመዷንን ለመጾም እነዛ እንትኖች ባይስተካከሉ ኑሮ ሰውዬው አእምሮ ቢበላሽ መጾም አይችልም። ታማ ሆስፒታል ቢሆን መጾም አይችልም። አካሉ ንጹህ ሆኖ ስለወጡ ከነዛ አንዱ መሰጠት ነበረበት። ደግሞ ስንተዚህ ቢሰጥ እየጎደለ ነው የሚሄደው። ፈጣሪ ግን አዛኝ ነው። ከማዘኑም በገንዘብ እንዲቀየር ተደርጎ ዘካተል አብዳን ተብሎ ይቆጠራል፣ ይጠራል። ይሄ ዘካተል ፊጥር የሚባለው ና ከሁለት ቀን ቀድሞ መስጠቱ የተሻለ ነው ይላል። ለምንድ ነው? ያ ድሃ የዒዱ ጊዜ ብሰጠው ልብስ የሸግረው ከሆነ አይገዛበትም። ለልጁ ልብስ ይገዛ ከሆነ አይገዛም። እርድ መግዛት ደሞ በቃ አጠቃላይ ሰው ተምቻሽቶ ማለት የሚገዛውን ገሱ፣ ልብስም ሊሆን ይችላል፣ የእርድ ሁኔታም ሊሆን ይችላል፣ ሽኩርትም ቢሆን አንድ ነገር ነው። እነዛ ነገሮችን ገሶ በተረጋጋበት ሰዓት እሱ ወደ ግዢ ነው የሚሄደው፣ የዛን ቀን ምሰጠው። ስለዚህ ሁለት ቀን ቀድሞ መስጠት የተሻለ ነው ይላል። ረመዳን ከገባም ጀምሮ ይቻላል። ረመዳን ከገባ ጀምሮ ለዛ ለኢድ መዋያ መስጠት ይቻላል። ዘካተል ፊጥር ነገር ግን እ አብዱላህ ብን ዑመር የሚባሉ የነቢያችን ጋ ያሉ ሰሐባ አሉ። እሳቸው ስለዚህ ሁለት ቀን ቀደም ብሎ ለምሳሌ ዛሬ ቅዳሜ ነውካል፣ ዛሬ ጀምረን ከሰጠናቸው ነገ እሁድ ኢድ ከሆነ እንደገና ያንብረ ሰብስበው ወደ ገበያ ከሚሄዱ መሆኑ በጣም የተሻለ ነው የሚሆነው። ከማን ግዴታ አለበት ምን ያህል ነው የሚለውን ስንዘረዝር ሰውየው አቅም ደርሶ ወይም አቅመ ህዋን ደርሳ ገንዘብ ካላት ገንዘቡ ደግሞ ለዛን ቀን ብቻ እራትና ምሳ ካላት ማውጣት አለባት። እንደ ሌላው ሀብት ብዙ የተከማቸ ማለት አይደለም ዘካተል ፊጥር። ምክንያቱም ይህ አካል ዘካ ነው ብለናል። የገንዘብ ከሆነ መነሻ አለው ግድ ለመሆን ዘካ አርቢ፣ ለምሳሌ ከብት ምናምን ከሆነ ከብት ከሆነ 30 ከብት ሲሆነው የሚጀምረው ገና ለመስጠት። በግ ከሆነ አ0 ሲሆን ነው። ግመል ከሆነ አምስት ሲሆን ነው። ከአምስቱ በግን ሙዎች ወዲሁም እንዲሁም ከአምስቱ ግመል አንዱ ሰተህ ዲህ አሁን አይልም እና ሌሎቹ መነሻ አላቸው። ይህኛው ግን ለዛን ቀን ብቻ ለሱ ካለው ለነገ ምበላ የለኝም እና ለነገ አስቀምጣለሁ ማለት አይችልም። ያ ካልሆነ ጾሙ በሰማይና በመሬት መካከል ተንጠልጥሎ ይቀራል። እንትን አይልም ነጥሮ መሄድ አይችልም እ ኦክሲጂን አንሰጣል ማለት ነው። ቤተሰቡ ለምሳሌ አባትና እናቱ ደካማ ሆነው እሱ የሚቀልባቸው ከሆነ ለነሱ ማውጣት አለበት። ህጻናት ለሆኑት ልጆቹ ትልቅ ከሆነ ከስብ ካላቸው ከከስባቸው ራሳቸው መክፈል ይችላሉ። ከስብ የላቸው ሆኖ ግን መስራት የማይችል ሆነው በሱ ስር ከሆኑ ደግሞ የእነሱንም ማውጣት አለበት ሰውዬው ማለት ነው። ወይ በሽተኛ ሆነው ላይሉ ይችላሉ። ስለዚህ ያ የዛን ቀን ለተወለደ ልጅ ራሱ ይወጣል። ለህጻን ግማሾች ዕለሞች ለተረገዘም መውጣት አለበት ያሉ ቃውንቶች ነበሩ። ደካማ ነው እሱ። ግን ማውጣት የተሻለ ነው በሚል ዑስማን ብኑ አፋን የሚባሉ የነቢያችንን ልጅ ያገቡ ሶስተኛ ከሊፋ የሚባሉት፣ አቡበክር ሲዲቅ ቀጥሎ፣ ዑመር ቀጥሎ፣ ዑማን ናቸው። ሶስተኛ እሳቸው ለተረገዘ ልጅ አውጥተዋል። የተሻለ ለመስራት ገደብ የለምና ማለት ነው። በመገደድ በኩል ግን ለተረገዘ የለም። የዛችን ቀን እንደነገ በዓሉ ሊከበር ከፀሐይ ጥልቀት ላይ ከዛ ጀምሮ ለተወለደ ልጅ ይሰጣል ሌላው ደግሞ ተክቢራ ይባላል አላ አክበር የሚባል እሱ ነገ በአሉ ሊሆን ማታ መሪብ ፀሐይ ተጠለቀ ጀምሮ ሶላት እስከሚሰግድ ድረስ ባለው አላሁ አክበር ማለት በቁርኑ ወሌቱ ክሚሉ ወሌቱ ከቢሩ ላ ዓላ ይላል ያን የረመን ወር ሞልታቸው ጹማቸው አላን እንዲታከብሩ ስለሚል የአላን ክብር መግለጫ ነው የጌታን ታላቅነት ለዛ ያስቻሉ ያን ሰው የደካማ ሰው አሁን ዘወር ካረገው ብለኑን ነው እኮ አሁን ለምሳሌ ስኳር የያዛቸው ሰዎች በቀን ስንቴ ነው የሚሉት ያን አስወግዶ ፈጣሪ ሙሉ እንዲጾም ያደረገውን ጌታ ማክበር ያ ፀሐይ ከጠለቀ ጀምሮ ቅድመ ዝግጅት የምንለው ለዛ ነው በዛ በቀኑ የሚሰሩ ነገሮች አሉ መጀመሪያ ጠዋት ትንሽ ተምሮች መብላት ምናልባሽ ያለው በቀጥታ በኪታቡ በሀዲቱ የመጣውን ነው የምናገረው። እንዲህ አካባቢው ገንፎ የሚበላለ እንጀራ ሊሆን ይችላል፣ ይቻላል፣ አይከለከልም ሰው ስላላ። ነገር ግን ሱናው ነቢዩ የሰሩት ቀጥታ ትንሽ ተምሮች ሳይበዙ ሶስት ሊሆን ይችላሉ፣ አምስት ሊሆን ይችላሉ፣ እነዛን በልቶ መውጣት ነው። ሲወጣ በአንድ መስመር ረዥም በሆነው መንገድ ሂዶ ሲመጣ ደግሞ በሌላ መስመር መምጣት የተወደደ ነው ይላል። ይሄ ሁለት ምክንያቶች አሉ። አንድ መጥፎ ነገር ካሉ እነዛን ለማስወገድ አቅሙ ከፈቀደ እንዲያስወግድ ነው። ለምሳሌ በዚህ ሲሄድ መጥፎ የሚሰሩ ካሉ እነዚህ ነገር ምክር ማለት ነው። የምክር አገልግሎት የምክር አገልግሎት በዚህ ላለው ሰጥቶ ሲመጣ ደግሞ በሌላው ደግሞ ያላገኘውን እንዲያዳርስ በሌላው መስመር መመለስ የተሻለ ነው ነው የሚለው ሌላው ደግሞ ሲሰጥ ምናልባት በዛ የሰጣቸው ሰደቃ ካለ በዛ ደግሞ ያልሰጣቸውን እንዲያገኝ ያው ቁርአን አላህ ምንድን ነው የሚለን ዋን ፊቁም ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳይ ስጡ ነው የሚለው። ሲሳይ ብዙ አይነት እውቀት ሲሳይ ነው። ድካማ ማገዝ ሊሆን ይችላል። ጉልበት ሰጥቶታል ያ ሲሳይ ነው። ስለዚህ ያንን ነገር ለማድረግ በሁለት አቅጣጫ። ሌላው የትንሳኤ ቀን ሰውየው በዚህም ደህና ከሰራ በዛም ደህና ከሰራ ራሱ የተሰራበት ቦታ ይመሰክርለታል። ሰርቷል ይህን ሰርቷል ልከሌ ያው ፈጣሪ አንድ ፍርድ ቤት እኮ አንድ ወንጀል ቢያቅ በምስክሮቹ ነው የሚወስነው እንጂ በራሱ እውቀት አይደለም። እና ፈጣሪ አቃል ያመስራቱ ነገር ግን በምስክሮች ነው የሚሰራው እዛ ሀታ ሌላ ምስክር ከሌለ የራሱ አካል እንደሚመሰክርበት ቁርአን ይናገራል። ና እንደዛ ለማድረግ ሱና ነው። በተለይ ረመዳን ወር ሲመጣ ሀብታሞቹ የግዴታ የሆነውን ጾም ሲጾሙ ረሃብ እንዲያስታውሱ ያደርጋቸዋል። ይሄ ረሃብን ማስታወሳቸው ታች ያለው ምዕመን የት ጋና ያለ የወደቀው የት ጋና ያለው የታመመው የት ጋና ያለው ብሎ መጠየቁ አይቀርም። ና እስኪ ማህበራዊ ትስስሩን እናንሳው። የእርስ በርስ ግንኙነታችን፣ የእርስ በርስ ትስስርን በመፍጠር በማጠናከር በማዛመድ ያለው ፋይዳ ምን ያህል ነው? ማሻላ የትልቅ ጥያቄ ነው። ማሚን ሸሪዓትን ኢላ ላሃ ሕክመቱን እጅትማዕየቱን ወስያሲየቱን ወሲሕየቱን ይላል። ማንም ሃይማኖታዊ ውስጥ ያሉ ድንጋጌዎች አንድ አይነት ዘርፍ ብቻ ሊረዳው ይችላል እንጂ ዘርፍ አዘሎች ናቸው ይላል። የጤና ዘርፍ ይዘዋል። ለምሳሌ ጾምን ብንወስድ ሱሙ ተሲሑና ያሉት ነቢዩ አለይሂ ሰላቱ ወሰላም፣ ጤናማ እንዲሆኑ ከፈለጋችሁ ጹሙ ነው። የሚገርመው አንድ ጓደኛ አለኝ፣ በጣም ስኳር አለበት፣ ባለ ሀብት ነው። ረመዳን ላይ ያለው ጾም ደህና ምንም አይለኝም ነው የሚለው። ለብዙ ታ አልጅ ቢሶም የሚል መጽሐፍ አለ። በጾም ሕክምና ውሰድ የሚል መጽሐፍ አለ። እዚያ ላይ ምን ያህል ቢጾም መሃኑ እንደሚወልድ ይድረሳል። በጣም የጾም ምን ጥቅም ሲሐይና ሲሐይ የምንለው ለጤና ይህን ያ ነው። ወጅትማያ ማህበራዊ እንዲ አሁን እንደምትለው ሁሉም ናቸው። አሁን አይደለም ዘካ ይሄ ረመዳን ያለበት ሳይሆን አሁን ሶላት አለ። ሶላት ራሱ ተጻድ ያርቶ መስጅድ ሄዶ የሚሰግደው ሶላት ነው እሱ ማህበራዊ አለው። ማህበራዊ ምንድን ነው? መስጅድ ሄደህ ጁምዓ መስገድ ያለብህ ብሏል።

እንጂ አጠቃላይ ለዛኛው ሰጥቶ ለአንተ አቶ አይደለም ያደረግበት ምክንያት አለ። ሁሉም ሀብታም ቢሆን ሰራተኛ የለም የቀን ሰራተኛ። ስለዚህ ማህበራዊ ትስስርነቱ እጅግ በጣም የጎላ ነው። እዚህ ላይ የማይረሱ ነገሮች ሊያልፉ ይችላሉ። አንዴ ድሬዳዋ አካባቢ የተፈፀመ ነው እንትን የምለው ባልና ሚስት አይጣጣሙም። እሱ እንዲሰራ አትፈልግም። ከከበረ ንቆኝ ይሄዳል የሚል ሀሳብ አላት። ሲሰራ ቤት ሲውል ደግሞ ቤት ትውላለህ። በጣም ተጨናንቀው የሚውሉ የማውቃቸው ሰዎች ናቸው። በእንትን ሳይሆን በአካል ማለት ኋላ በጣም እንትን አላቸው። ጠናባቸውና እሱ ወጣ ተነሱ፣ አዲስ አበባ መጣ። ወደ ሳዑዲ አረቢያ ሄደ፣ ሰራ አገኘ። አሁን እሷ እንደዛ አምሮ ይሄዳል ብላ አልነበረብችም። እና ኋላ አዲስ አበባ ሲመጣ ልጆቿን ይዛ አዲስ አበባ መጣ። ይከድረደዋ ና ልጆቼ ለበዓል ማርድ ዋጥቼ የጎረቤት የድመት ነበር ትልቅ ድመት፣ ያንን ረጅልን አሉኝ። ያን ያህል ጭንቅ የሚያገኘውን ሰው አንተ በግ መስጠት ምን ያህል ነው? እና ማህበራዊ ትስስርነቱ በጣም ከባድ የሆነ ነው። በበዓል ብዙ እንትኖች አሉት፣ ብዙ ወጮች አሉት፣ ይታወቃል። እዚያ ላይ ስደግፈው በዓል ነኮ የሚያወልኝ ከሌ ነው ብለው እንዲወዱ ያደርጋሉ። እና ዛሬ መቼም ወላጅንም እጅ ነካሽ ሆኗል ሰው እንጂ ለሀብታሞች ጸሎት ያደርጋሉ። ሀብታሞች ንብረታቸው እንዲጠበቅ፣ ጤናቸውም እንዲጠበቅ የሚያደርግ ትልቅ ትስስር ያለው ነው እና የሃይማኖቱ ማህበራዊ ግንኙነት ቢዳሰስ በጣም ሰየጎላ ነው። በጣም በመጨረሻ ሻምድ ዘይን እንኳን አደረሳችሁ ማለት የሚፈልጉት ቤተዘመር ሊሆን ይችላል፣ ህዝብ ሙስሊም ሊሆን ይችላል፣ ሀገርም ሊሆን ይችላልና እንኳን አደረሳችሁ ማለት ይችላሉ። ያው እንግዲህ ሃይማኖቱ ባለቤት ለሆነ በዓለም ላለ ሁሉ ሙስሊም እንኳን አደረሳችሁ ላለሁ እዚህ የዝግጅቱንም ክፍል ደግሞ ወጣ ወረድ ብሎ ጋብዞኝ ለዚህም ላይ ያበቃኝንም አብረው እንኳን አደረሳችሁ ላለሁ። ሙስሊሙ ህብረተሰብ እንኳን አደረሳችሁ ስንል ደህና ነገር እንድንቀጥልበት እግር መንገድ መልእክት ለማስተላለፍ ፈልጌ ነው። ደህና ቦታ ሲደርስ ሰውየው ጨረሰ ማለት አይደለም። ደህና ቦታ ሲደርስ ሌላ ደህና ቦታ ይጠብቀዋል። ስለዚህ ሙስሊሙ ህብረተሰብ ያን የመተሳሰቡንም እንዲቀጥል ሁልጊዜ ትልቅ አይጠበቅበትም። ነቢዩ ዓለይሂ ሰላቱ ወሰላም ስለ ማስፈጠር ሲናገሩ ሁላችንም እኮ ይህን እድል አናገኘውም የለንም ሲሏቸው፣ ውሃ ማጠጣት እኮ ለጠማው ሰው አንዲት ጉንጭ ውሃ መስጠትህ ይታሰብልሃል። ግማሽ የአንዲት ተምር ተካፍለህ ግማሿንም ቢሆን የሚለውን በሰላም የመኖሩን በዓል አንድ ቀን ሰላም የዋለበት በዓሉ ነው ለሰው ልጅ በበዓሉ ቀን አንድ አደጋ ከደረሰበት በዓል አይደለም ለሱ በዓልነቱ ለሁሉም ነው ስለዚህ በዓላችን ሁልጊዜ ደስታ እንዲሆን ለሙስሊሙ ህብረተሰብ ለሁሉም በአጠቃላይ በዓለም ላለ ሁሉ እንኳን አድረሳቸው ላለሁ አመሰግናለሁ የተወደዳችሁ ተመልካቾቻችን ቅዳሜ አቦል ላይ ትገኛላችሁ። በቅዳሜ አቦል ዝግጅታችን በየሳምንቱ የሚያወያዩ የሚያከራክሩ ሰ ጉዳዮችን እያነሳን ወደ እናንተ ተመልካቾቻችን የምናቀርብበት ዝግጅት ነው። በዛሬው መርሃግብራችን ታዲያ የረመዳን ወር ማጠናቀቂያ በተለይ የህዝበ ሙስሊሙ ኢድ አልፈጥርን እንግዲህ በእስላማዊ አቆጣጠር መሰረት ነገ እሁድ ወይም ሰኞ በዓሉን ያከብራል እንዴት በዓሉን ማክበር መቻል አለበት የሚሉ ሀሳቦችን ይዘን ነበረ። በባህር ዳር ቀበሌ አላት በሚገኘው የሰላምበር መስጂድ ከሼህ አህመድ ዘይን ጋር ቆይታ ያደረግን የኢዳል ፈጥርን በዓል ስናክብር በምን አይነት ሁኔታ እናክብር፣ ይህስ በዓል ለማህበራዊነታችን ምን ፋይዳ ወይም ጠቀሜታ አለው የሚሉ ሀሳቦችን ነበር አንስተን ከእንግዳችን ጋር ቆይታ ያደረግ ነው። እንግዲህ ዝግጅታችን ይህን መስል ነበረ። በድጋሚ ለመላው እስልምና ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። እያስተናገድኳችሁ መንገሻ አዲሴ፣ ከካሜራ ባለሙያው አዝመራው ሞገስ ጋር ቆይታ ያደረግን። ስለተከታተላችሁ እናመሰግናለን። በድጋሚ መልካም በዓል።